ሀይሚ እና ብሩክ አንዳችን እንኳን ይሁን መረጋጋት አልቻልንማ። ኤው እንግዲህ ሁለታችሁም አንዳችሁ መረጋጋት ካልቻላችሁ ሌላ ሰው አምጣችሁ ደግሞ ደርባችሁበት ምን እንዲፈጠር ነው? እኔ እኮ ያልገባኝ ምን እንዲፈጠር ነው? ሁለታችሁ መረጋጋት ያልቻላችሁ ሰዎች ሌላ እሳት የሆነ ሰው አምጣችሁ ደግሞ ከዚህ ከማላችሁ ጥላችሁ ምን እንዲፈጠር ነው የሚፈለገው? ጀምሬ ነው። ምን እንዲፈጠር ነው የሚፈለገው ሀይሚ ምን እንዲፈጠር ነው የፈልግ? ሰላም እንዲወርድ፣ እናንተ እንኳን መግባባት ሳችሉ እና አንቺ ሌላ ሰው ጋር ልታስታርቂ እንዴት? የማይሆን ነገር እኮ እማይሆን ነገር እኮ እዚህ ላይ እያደረግ ሻለሽ የማይሆን ነገር ነው። የምሬ ነው የምናገረው። ፋሚል ምንም የሚደበቅ ነገር የለ፣ የማይሆን ነገር ነው። እንዲህ መጀመሪያ እናንተ ራሱ የምሬ ነው የምነግራችሁ። ለተመልካችም ክብር ይኑራል። ብሩክም ሀይሚም ለተመልካች ክብር ይኑራችሁ። ይህን ነገር ሳልናገር ማለፍ አልፈልግ፣ ሳልናገር ማለፍ አልፈልግ እንዴ እናንተን እያለ ስንትና ስንት ሰው ጥሪ የራሱን ይውጡ ለእናንተ ሲል ይጣላል እኮ ሁሉ አይደለም፣ ሌላ ነገር ማለት ይጣላል እኮ አይደለም፣ ሌላ ሰው ጋር መነጋገር ቀርቶ እየተጣላ እኮ ነው። እንዴ ይሄንን ነገር ቢያንስ አክሴፕት አድርጋችሁ ተረርታችሁ፣ ቢያንስ እንኳን ተመልካችሁን ሐሳቡን ቢገባችሁ፣ የተመልካችሁ ሐሳብ ቢገባችሁ፣ ምን አለበት እባካችሁ፣ ተረጋጉና ሰላሙን ሰላም ስትሆኑ ነው ሁሉም ሰው ሰላም የሚሆኑ። እዚህ ጋር ሁሉም ሰው ሰላም የሚሆኑ እናንተ ሰላም ስትሆኑ ነው። መጀመሪያ እናንተ ተረጋጉ። መጀመሪያ እናንተ ሰላም ፍጠሩ። ከዛ በኋላ ሌላውን ሌላ ጊዜ ትጨርሱታላችሁ። ሌላ አስፈሪ ምናምን ከሆነ እኔ እዚህ እኖራለሁ። እኔ አባት እንበጫበጭ ምናምን ከሆነ እኔ አባት ከልጁ ጋር የማትፈታ ከሆነ እኔም ትናንትና ምን ብዬ ነበረ? ትናንትና ምን ብዬ ነበረ? ብሩኬ እያለ አንድ ሰው ዝንቧን እሻ ይላት? ዘንቧን እሻ ይላትም የሀይሚን ፋሚሊ፣ ይህን አስረግጬ ነው የምነግራቸው ብሩክ እያለ በታሪክ በታሪክ ነው የምነግራችሁ። በጭራሽ ማንም ሰው መጥቶ ሊናገራት አይችልም። ይህንን ነገር ማወቅ አለባቸው። ይህን ነገር ማመን አለባችሁ። ብሩኬ በቃ ለሃይሚ መከታ ነው መሆን የሚፈልገው፣ መከታ ጋሻ ነው መሆን የሚፈልገው። ፋሚሊ መደፈር አይፈልግም። ሚስቱ ስትደፈር ማየት አይፈልግም። እሷ ተደፈረሽ ማለት እሱ ተደፈረ ማለት ነው ገብቷችኋል። እሱ ተናቀ ማለት ነው እሷ ተናቀች ማለት። ለዛ ነው እንደዚህ እያደረገ ያለ። ያልገባን ነገር ይሄ ነው። ሀይሚ ብሩኬ ጋር ያለው እውነታ ይሄ ነው። ፋሚሊ በደንብ በቃ አስረግጠህ እንዳይመለስ ያው ማድረግ አለብን። የምሬንም ነገር እሺ፣ ቆይ እኔ አልገባኝ አልገባኝም ፋሚሊ፣ አልገባኝም። ይሄ ልጅ መመታት ያንሰዋል፣ መደብደብ ያንሰዋል። ይሄ ልጅ ፋሚሊ፣ የምሬን ነው። ይሄ ልጅ መደብደብ ያንሰዋል። ወይ እንደዚህ ጭራሽ ይዞ እየመጣ እንዴት ነው ዝም ሊለው የሚችለው ፋሚሊ? እንዴት ነው ዝም ብሎ ቁጭ የሚለው? እሺ፣ እሺ፣ ምንድን ነው ሶፋ ላይ የተኛለው ማን ፈቅዶልኖ ነው? ሶፋ ላይ የምተኘው እንዴ? ማንስ ነው ስለዚህ ነገር ያወራህ ማን ነው እንደዚህ ድፍረቱን ነው የሰጠ? ሲጀመርስ እየገበኝ አይደለም። ማን ነው አንተን እንደዚህ እንድታደርግ ድፍረቱን የሰጠ ራሱ ማን ነው እንዴ? የምታደርገውን ነገር ወቅባክህ የምሬን ነው። የሰው ትዳር ነው እዚህ ላይ እየበተንክ ያለው የምሬን ነው። እንዴ አባቴ ተረጋጋ ተረጋጋና ከቀልቡን አለበለዚያ ብሩኬ ነው ከቀለብ የሚያደርግህ፣ ከቀለብ የሚያደርግህ እሱ ነው። ሌላ ምንም አይደለም። ሌላ ነገር፣ ሌላ ችግር ፈልጓል ይልሽ፣ ሌላ ነገር፣ ሌላ አንከን ደግሞ ፈልጓል። ሌላ ምንም አልታርለም። ይሄ ከባድ የሆነ ትልቅ የሆነ ንቀት ነው። ንቀት ነው እንዴ! በገንዘብ ቤታቸው እንደዚህ የሚያደርግ ማን አባቱ? ምንድን ነው አንተ የፈለከው? ብሩኬ ግረፈውና ይለይለት። ግረፈውና ይለይለት። ከዛ በኋላ በቃ እንደ ጻል ልጅ ካልተገረፈ ይልሽ የሚያባራ አይደለም። ፋሚሊ በቃ የሚረጋጋ አይደለም። መገረፍ አለበት ፋሚሊ። እንዲህ እንደዚህ አይነት ሰዎች መገረፍ አለባቸው። በቃ መማር አለባቸው። ካለፈ ስህተታቸው መማር ስላለባቸው አሁን በቤተሰብ ፊት ይገረፍ፣ ይገረፍ የምትል ውስጥ ያሳይኝ ኮሜንት ላይ እንዲህ አልቻልኩም የምሬ ነው። አልቻልኩም። አይነን አጠፋል። አሁን እሺ ምንን ይምታቻ? አሁን እኮ የሚመታ ቦታ እንኳን ራሱ ያጣልኩ። እንዲህ ሰው እንዴት ነው እንደዚህ በራሱ ላይ ጨካኝ ሆኖ ይመች ይመች። ብርቂ አናቱን በለውና አስደስተኝ። እንዲሁም አናቱን በለውና አስደስተኝ። እሺ አሁን እዚህ ላይ ሀሚን ነማይሽ ልታስታርቂ አይደለ ሀሚ ሰላም ልፈጥር ያለል፣ እስኪ ሰላም ፍጠሪና እንይሽ። ሰላም ፍጠሪና እንይሽ። እስኪ የምሬን ነው፣ ሰላም ፍጠሪና እንይሽ። እኔ ሰላም ከፈጠርሽ ፈልግሽውን አድርጋለሁ። ሰላም ፍጠሪና እንይሽ። አስታርቂያቸውና እንይሽ። ምን አይነት የማይሞከር ነገር እንደሞከርሽ ነው እንዲገባሽ የምፈልገው። ሰላም ሰላም፣ ውድ የተከበራቸው ዩቲብ ቻናል ተከታታዮቼ፣ እንደምናላችሁ፣ እንደምንቆያችሁልኝ ሁሉ ሰላም፣ እኔ ያለውላችሁ ዛሬም ተመልሼ መጥቻለሁ። ዛሬም ለየት ያለ ነገር ይዘው መጣ አዲስ ነገር ይዘው መጥቷል። በጣም የሚደብር ነገር ይዘው መጥቷል። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ኮሜንት ላይ እየገባችሁ ሪስፔክት ይኑራችሁ እያላችሁ እንድጽፉ እፈልጋለሁ። ሪስፔክት ይኑራችሁ እያላችሁ ኮሜንት ላይ እንድጽፉ እፈልጋለሁ። ሀይሚና ብሩኬ አይለያዩም። ሀይሚና ብሩኬ አንድ ይሆናሉ፣ ፍቅር ይሆናሉ ብላችሁም ታስቦሰች ላይክ እያደርጋችሁ ኮሜንት ላይ ሃሳብ አሴታችሁ ውስጣቸው ቀጥታ ወደ ቪዲዮ እናልፋለን። እ ልጁ ጥጋበኛ እኮ ነው። ተው፣ የፈለገውን ይሁን። እኔ ስለ ልጁ አይመለከተኝም። እኔ ሲጀመር ልጁንም በቃ፣ ለአንድ ቀን ለችግር የደረሰልሽ? በጣም እኮ ወንድነቴን እየተፈታተነ ነው። በቃ ብሩኬ፣ በቃ ሀይሚን የመንከባከብ ስሜት ላይ ሙር ላይ ነው። በዚህን ሰዓት ነው የምላችሁ፣ በቃ የሚታየው እኮ እንደዛ ነው። አናትሽ ላይ እስኪወጣ አልጠብቅም ያልሆነ ነገር እስከሚያ እንዲያደርግ አልፈቅድለትም እያለ ነው ብሩኬ። በቃ ትክክል ነው ያደረከው ነገር፣ ለእኔ ምንም አይነት ስተት የለብህም። እንደኔ ምንም አይነት ስተት ትንሽ ታክል ስተት የለብህም። የመሬንም ነግራችሁ እኔ ሁለታችሁም በጣም ግራ ያጋባችሁኝ ግራ ያጋባችሁኝ። ፕሊስ ተረጋጉና በቃ የሰው ልጁን ተውትና ከህይወታችሁ ሁለታችሁ ማስወጡና የራሳችሁን ላይፍ መጀመሪያ ያስተካክሉ። ከዛ በኋላ ሌላው ነገር ይደርሳል ይደርሳል እንዴ የመጣኩ ውጣ ሚለኝ እኮ እሱ ነው ከዚህ ቤት ዝም ቦታ እሱን መስጠታችሁንም ካወቃችሁ ጥሩ ነው ቦታ እንደሰጣችሁት ካወቃችሁ ጥሩ ነው አንተም ብትሆን ፍፄ ቦታ እንደሰጠው ማወቅህ ጥሩ ነው በቃ ሃይሚም ማወቅ አለብሽ ቦታ እንደሰጠሽው ለዛ ልጅ ቦታ ስለሰጠሽው እንዲያወራ ስለፈቀድሽለት ነው እንደዚህ እያደረገ ያለው እንጂ ማንም ሰው እንደዚህ ኢግኖር እየተገጨ እንዳት መጣብኝ፣ ሁለተኛ እየተቆጡት ሰው እንደዚህ ሊያደርግ አይችልም። በቃ ምክንያቱም ጠንከር ብላ አምርራ እንዳት መጣብኝ ላይህ አልፈልግም ስላላለችው ስላላለችው ነው። በቃ በግልጽ እንደዚህ እያደረገ የነበረ ልጁ እንዴ፣ ሌላ ምናም ምን ብዬ ነበር፣ ትናንትና ምን ብዬ ነበር? ብሩኬ እያለ አንድ ሰው ዝንቧን እሻይላትም። ዝንቧን እሻይላትም የሃይሚን ፋሚሊ፣ ይህን አስረግጬ ነው የምነግራችሁ ብሩክ እያለ፣ በታሪክ በታሪክ ነው የምነግራችሁ። በጭራሽ ማንም ሰው መጥቶ ሊናገራት አይችልም። ይህን ነገር ማወቅ አለባችሁ። ይህን ነገር ማመን አለባችሁ። ብሩኬ በቃ ለሃይሚ መከታ ነው መሆን የሚፈልገው፣ መከታ ጋሻ ነው መሆን የሚፈልገው ፋሚሊ መደፈር አይፈልግም። ሀይሚ እንድትደፈር ማየት አይፈልግም። እሷ ተደፈረች ማለት እሱ ተደፈረ ማለት ገብቷችኋል? እሱ ተናቀ ማለት ነው እሷ ተናቀሽ ማለት። ለዛ ነው እንደዚህ እያደረገ ያለ። ያልገባን ነገር ይሄ ነው። ብሩኬ ጋር ያለው እውነታ ይሄ ነው ፋሚሊ። በደንብ በቃ አስረግጠህ እንዳይመለስ ያው ማድረግ አለብን። የምሬንም ነገር ጣንተ አትገባት እሪ እስኪልደረስ አየው የፈለገውን ይበል አይባልም። ሀይሚ ይሄ እኮ የንችና የብሩኬ ቤት ነው። በገንዛ ቤታችሁ እንደ የተባለ አርድለንድ በገንዛ ቤታችሁ በገንዛ ሜዳችሁ እ እንደዛ የተባለ አትገባትም የተባለ በገንዛ ቤቱ ነው። እኔ እንደዛ ብዬሽ ነው የማሰበው። ፋሚል የምሬ ነው። የቤቱን አባወራ ውጣ ሲባል ምን ማለት ነው? እንዴት ተደርጉ እንዲታሰብ ነው የሚፈለገው እንዴት ተደርጉ ሀይሚ እንዴት አድርጉ እንዲያስበው ነው የፈለግሽው? እንዲ የምሬን ነው። አንዲት ሴት መጣ አንቺ ከብሩኬ ቤት ውጪ አትገቢው ምናምን ብትልሽ ደስ ይልሻል? ደስ አይልሽም? ከእሷ ጋር መተናነቅ ነው የምትገቢው። ብሩኬ የሚያደረገው ይሃንን ነው። አለቀ በቃ ሁሉም ነገር ይብቃ ነው አሁን አባባላችን። ሁሉም ነገር ይብቃና ሰላማችሁን ስጡ። አለቀ እናንተ ሰላም ስትሆኑ ነው ሁሉም ሰው ሰላም የሚሆኑ። በቃ ነገር ሁሉ የሚያበቀው እናንተ ስትረጋጉ ነው እንጂ ያ ልጅ ምንም ነገር እንደሚ የማይፈጥር እኛ እናቃለን። ምንም ነገር አይፈጥርም። አንዳችን እንኳን ይሁን መረጋጋት አልቻልንማ። ይው እንግዲህ ሁለታችሁም አንዳችሁ መረጋጋት ካልቻላችሁ ሌላ ሰው አምጣችሁ ደግሞ ደርባችሁበት ምን እንዲፈጠር ነው? እኔ እኮ ያልገባኝ ምን እንዲፈጠር ነው? ሁለታችሁ መረጋጋት ያልቻላችሁ ሰዎች ሌላ እሳት የሆነ ሰው አምጣችሁ ደግሞ ከዚህ ከማላችሁ ጥላችሁ ምን እንዲፈጠር ነው የሚፈለገው? ጀምሬ ነው ምን እንዲፈጠር ነው የሚፈለገው? ሀይሚ ምን እንዲፈጠር ነው የሚፈለግ? ሰላም እንዲወርድ፣ እናንተ እንኳን መግባባሳችሉ፣ አንቺ ሌላ ሰው ጋር ልታስታርቂ? እንዴት የማይሆን ነገር እኮ እማይሆን ነገር እኮ እዚህ ላይ እያደረግሻለሽ፣ እማይሆን ነገር ነው። የምሬ ነው የምናገረው። ፋሚ ምንም የሚደበቅ ነገር የለ። እማይሆን ነገር እንዲህ መጀመሪያ እናንተ ራሱ የምሬ ነው የምነግራችሁ። ለተመልካችም ክብር ይኑራል። ብሩክም ሀይሚም ለተመልካች ክብር ይኑራችሁ። ይህን ነገር ሳልናገር ማለፍ አልፈልም። ሳልናገር ማለፍ አልፈልግ? እንዲ እናንተን እያለ ስንትና ስንት ሰው ኧረ የራሱን ይውጡ ለእናንተ ሲል ይጣላል እኮ ሁሉ አደለም፣ ሌላ ነገር ማለት ይጣላል እኮ አይደለም ሌላ ሰው ጋር መነጋገር ቀርቶ እየተጣላኩ ነው። እንዲህ ይህንን ነገር ቢያንስ አክሴፕት አድርጋችሁ ተረርታችሁ ቢያንስ እንኳን ተመልካችሁን ሀሳቡን ቢገባችሁ፣ የተመልካችሁ ሀሳብ ቢገባችሁ ምን አለ ባካችሁ፣ ተረጋጉና ሰላሙን ሰላም ስትሆኑ ነው ሁሉም ሰው ሰላም የሚሆኑ። እዚህ ጋር ሁሉም ሰው ሰላም የሚሆኑ እናንተ ሰላም ስትሆኑ። መጀመሪያ እናንተ ተረጋጉ፣ መጀመሪያ እናንተ ሰላም ፍጠሩ። ከዛ በኋላ ሌላውን ሌላ ጊዜ ትጨርሱታላችሁ። ገብቶኛል ቦርሳን ይዞ የመጣው ፋሚሊ መንጉር ነው። ምን አይነት ሰው ነው? እሺ ቆይ እኔ አልገባኝም፣ አልገባኝም ፋሚሊ፣ አልገባኝም። ይሄ ልጅ መመታት ያንሰዋል፣ መደብደብ ያንሰዋል። ይሄ ልጅ ፋሚሊ የምሬን ነው። ይህ ልጅ መደብደብ ያንሰዋል። እንደዚህ ጭራሽ ይዞ እየመጣ እንዴት ነው ዝም ሊለው የሚችለው? ፋሚሊ እንዴት ነው ዝም ብሎ ቁጭ የሚለው? እሺ፣ እሺ፣ ምንድን ነው የያዝከው? ሶፋ አልተኛ አለሁ። ማን ፈቅዶልኝ ነው ሶፋ ላይ የምተኘው? እንዴ፣ ማንስ ነው ስለዚህ ነገር ያወራህ? ማነው እንደዚህ ድፍረቱን የሰጠህ? ሲጀመርስ እየገበኝ አይደለም። ማነው አንተን እንደዚህ እንድታደርግ ድፍረቱን የሰጠህ እራሱ ማን ነው? እንዲህ የምታደርገውን ነገር እባክህ የምሬን ነው። የሰው ትዳር ነው የዚህ ላይ እየበተንክ ያለው የምሬን ነው። እንዲ አባቴ አረጋጋ ተረጋጋና፣ ከቀልቡን አለበለዚያ ብሩቄ ነው ከቀልብ የሚያደርግህ። ከቀልብ የሚያደርግ እሱ ነው። ሌላ ምንም አይደለም። ሌላ ነገር፣ ሌላ ችግር ፈልጓል። ሌላ ነገር፣ ሌላ አንከ ደግሞ ፈልጓል። ሌላ ምንም አልታደርለም። ይሄ ከባድ የሆነ ትልቅ የሆነ ንቀት ነው። ንቀት ነው እንዴ! በገንዘብ ቤታቸው እንደዚህ የሚያደርግ ማን አባቱ ነው እንዴ? ንትጣ ይሄን ነገር እየተባለ ይሄ ልጅ ሊረጋጋ እንደማይችል ይኸው እየነገርኳቸው አስረግጬ፣ ሊረጋጋ አይችልም። በቃ ጭራሽ እንደዚህ እየተደፈረ ይሄ እኮ ግልበጣ ነው። ፋሚሊ ውጣና አይገባለሁ። ቤት ውስጥ እያለሁ ነው። ውጣና አንተ፣ እኔ ቤቱን አስተዳድረዋለሁ እያለሁ ፋሚሊ እሱ ምንም ማለት አይችልም። በዚህ ሰዓት ተው ተረጋጋ እያልሽ ሆኖ አባሪው በቃ አባሪ እንዳልሆን አድርገሽ ሰድበሽ እንቢው ማባረር መቻል አለብሽ አለብሽ። ይህንን ያየውን ነገር ማሳጣት መቻል አለብሽ። ካለበለዚያ ሌላ ነው ችግር ይዞ የሚመጣ። አሁንም ቢሆን አስረግጬ ነግርሻል። የምሬ ነም ነግርሽ ነገም ከነጎዲያም ሰላም ምትሆኚ ሰላም እንድትሆኚ ምፈልጊ ከሆነ ይህን ነገር አድርጊ። ልጁንም ቢሆን ሰድበሹ አሶጩ አመናጭቀሽ ከቤትሽ አሶጩ። ይህንን ነገር አይቶ ነው በአንቺ ላይ እምነት የሚኖረው። ብሩክም በቃ ፕሊስ፣ ምን አገባህና ነው አንተ እሷን አምነሽው ምናምን ምን አገባህ? ያገባሃል? ኧረ፣ ፈር በፈጠረህ ረበስ ነው አንዳንድ ሰው አይናወጥ አምጧል። ደግሞ እንዲ። አረ፣ አረ፣ አይደረግም ነውር ነው። ምንድነው ስለስራ? ብሩኬ፣ ግረፈውና ይለይለት፣ ግረፈውና ይለይለት። ከዚያ በኋላ በቃ እንደ እጻ ልጅ ካልተገረፈ የሚያባራ አይደለም ፋሚሊ በቃ የሚረጋጋ አይደለም። መገረፍ አለበት ፋሚሊ። እንዲህ እንደዚህ አይነት ሰዎች መገረፍ አለባቸው። በቃ መማር አለባቸው። ካለፈ ስህተታቸው መማር ስላለባቸው አሁን በቤተሰብ ፊት ይገረፍ ይገረፍ እምትሉ እስኪያሳይኝ ኮሜንት ላይ እንዲ። አልቻልኩም፣ የምሬ ነው። አልቻልኩም። አይንን አጠፋል። አሁንሽ ምንን ይምታሻ? አሁን እኮ የሚመታ ቦታ እንኳን ራሱ ያጣልኩ እንዲ ሰው እንዴት ነው እንደዚህ በራሱ ላይ ጨካኙ ሆኖ ይመች ይመች። ብሩክ አናቱን በለው እና አስደስተኝ፣ እንዲሁም አናቱን በለው እና አስደስተኝ። ቴዲ ፍዜ ቢያንስ እንኳን አንተ ብትቸገርልህ ምን አለበት? ይሄን ልጅ ሻሽ ቀንጥር አስወጣው እስኪ እንዲ አመናጭ ቀም ማስወጣት እንኳን አንተም እኮ ግዴታ አለብህ። የምሬን ነው እንዴ ሀይሚ አመናጭቀሽ አስወጪው ብሩኬ። ይሄንን የሚፈልገው በቃ ከጎኑ እንደሆንሽ ማሳየት አለብሽ። እንዲህ እንደዚህ እያደረገ እስከ መቼ ነው? በስነሰ በዲስፕሊን የምታወሪው በሬስፔክት የምታወሪው እስከ መቼ ነው? ምን እስከሚያደርግ ነው? እውነቱን እኮ ነው። ምን እስከሚያደርግ ነው? እንዲ አመናጭቀሽ ከቤትሽ አስወጪው። ሁለተኛ እንዳትመጣ ብለሽ አባሪው። በቃ እንዲ እንዲህ ማለት ለምን ይከብድሻል? በቃ አባረሽ ስደጁ እባካችሁ ሰላም ስጡን። እባካችሁ ሀይሚን፣ ብሩኪን ሰላም ስጡን። ለእኛም ሰላም እየነሳችሁ እኛንም ሰላም እየነሳችሁ ነው። አይደለም እናንተ፣ አይደለም እናንተ ቀርታችሁ እኛም ሰላም እየተነሳ ነው። እባካችሁ መጀመሪያ የራሳችሁን ችግር ፍቱ። ሌላ ሰው የሌላ ሰውን ችግር ከመፍታት የመጀመሪያ የራሳችሁን ችግር ፍቱ እና ከዛ በኋላ ያኘው ይደርሳል። ያኛ ይደርሳል። ለተመልካች ክብር ይኑራችሁ። ብሩክም ሀይሚም ለተመልካች ክብር ይኑራችሁ። ደግሜ ይናገራለሁ፣ ይኑራችሁ። በጣም ብዙ ሰው እየደበረው ነው በእናንተ። በጣም ብዙ ሰው በጣም እየከፋው ነው። ፕሊስ፣ ፕሊስ ይህን ነገር በቃ ይህን ነገር አስባችሁ የምታደርጉትን ነገር አሪፍ ነገር ለማድረግ ሞክሩ፣ ፕሊስ። ባካችሁ ሰው። እንግዲህ የዛሬ ቪዲዮን ይመስል ነበር። በቀጥ እስካገኛችሁ፣ ፋሚሊ ኮሜንት ላይ እየገባችሁ ንገሯቸው። ሁለቱም ይመለከቱታል፣ ያዩታል። ሁለቱንም ሜንሽን አድርጌን ቪዲዮን ፖስት ማድረገው ያዩታል። ፋሚሊ፣ እርግጠኛውን የምነግራችሁ ያዩታል፣ ይነበባል ኮሜንታችሁ። ሶ የዛሬ ቪዲዮን ይመስል ነበር። እስካሁን ከተመለከታችሁን፣ ሰብስክራይብ በማድረግ ላይክ በማድረግ የኔ ቤተሰብ መሆን ትችላላችሁ። የዛሬ ቪዲዮን ይመስል ነበር። ባይ